ናአሳለፍንም ስንት ደስታየን ስንታየን መከራ ሲፈራረቁ በተራ በተራ ተረስ እነዚያ ጊዜያቶች ስንት

ስንቱን አሳለፍን ስንት ደስታየን ስንታየን መከራ ሲፈራረቆ በተራ በተራ ሲፋቀር ሲዋደድ ማታደል ሳይበረዛ በዋሸት በገሃ ሳይኖር ሰውን ማረ ዋህነታችን ጎል ማሳነት አልፎ እርጅና መጣና አይልና ወራው በቃነት ያሁሉ አለፈና ያሳለፍነው ጊዜ ጥሩም ነው መልፎም ነው፣ ግን ለተረት ያህል ስንቱ ና

አብዛኞቻችን አስተያየት ብቻ ይሰጡልናል። እሺ ከፍቅረ ማርያም ልጀምር እንግዲህ፣ የመልካሙ ተበጀ በሳቅ በጨዋታ የመጀመሪያው የዜማ ክፍል ወርዶ ነበር። አሁን በጣም ሁለታችሁም ጋር ያለው ችግር ዛሬ የኪ ምን ያህል በጣም አስቸጋሪ እንደሆነ ነው የምናወራው እና ተመሳሳይ ነገሮች አሉ። ፍቅረ ማርያም የመጀመሪያው የዜማ ክፍል በጣም ወርዶብሃል እና በጣም አይሰሙም ነበር፣ ግጥም በጣም ተጎርቷል። የመጀመሪያው ዜማ እና በጣም የገረመኝ ነገር የመጀመሪያው ዜማ ክፍል፣ ሁለተኛው የዜማ ክፍል እያሰበ ነው ማለት ነው፣ የተጨነቀው ምክንያት የሚወጣው ነገር ስለሚያስጨንቅ አይደለ? ይሄኛው የዜማው ክፍል ወረደ ማለት ነው እና በቃ የምንጠብቀው ያኛውን የዜማው ክፍል ነው የሚወጣውን ፓርት ማለት ነው። ስለዚህ እንዴት ሙሉ ካልሆነ ሊሆን ይችላል ምክንያቱም አንደኛ መልካሙ ተበጀ ቀላል ድምጽ አይደለም። በተለይ የድሮ ድምጽ ያለች። አንደኛ ከባንድ ጋር ሬድስ ያደርጋሉ። የእኛ የስቱዲዮ አይነት ብቻ አለ። በእኛ ጊዜ ያለው የዜማ ያዘፋፈን ችግር ብቻ አይደለም ያለው። ድሮ በጣም ትሬኒንግ ያደርጋሉ ገባ እና፣ ያ አቅም ነው። ስለዚህ የነሱ ልክ ካልመጣ መተው ይሻላል አንዳንዴ። ምክንያቱም ለምሳሌ ምን ልበልህ፣ ከላይ ዘንጠህ ምናምን ነገር ከረባት ምናምን አድርገ ከታች ሱሪ ካላማረ ሙሉ ያደርገው አደለ ልብሱ? ስለዚህ ልክ እንደዛ ነው። ዜማውንም ስትለብሰው የታችኝ የላይኛውን ክፍል ወጥቷል ክፍል በጣም እኮ ስለዚህ የሜጀሩን ነገር ምንም ነገር ልለው አልችልም። ቢወርድ የበለጠ ይጎዳል፣ እንዳይወጣ ደግሞ ያኛው የላይኛው ዜማ ደግሞ አትችለው ይወጣል። ስለዚህ እነዚህ ነገሮች ባይሆኑ ከዚህ ውድድር በኋላ በደንብ ቢታሰብበት ማለት ነው። አሁን አቤል ጋርም ሲሄድ የወንድሙ ጅራ ትዝታ ማይነር ላይ የዜማው ምርጫ ምንም ጥያቄ የለው፣ በጣም ጥሩ የዜማ ምርጫ ነው። አሁንም ኪ አንተ ላይም ጥያቄ ያለኝ ግማሽ መውጣትም አንድ መውጣት ይችላል ያንተ ደግሞ ምክንያቱም ቤታችን የወረደው አካባቢ ሊያዘፍነህ በቃ አልቻለም ከዛ ደግሞ ግጥሞቹንም ለመስማት ሞከራለሁ አይሰማም የወንድሙ ጽደት ብሎ ነው የሚሰማው ግጥሞች ግጥሞቹ የሚወጣውም ደግሞ ሳየው ብዙ የሚከብድም አልነበረም ለምን አልደፈርከውም ግማሽ ልክ እንደ ፍቅረ ማርያም አትቸገርም ነበረ ያንተ ስለዚህ እነዚህ ችግር ነበሩ። ሌላው አቤል ዘና ብልህ ለመስፈን እችን ነገር አሁንም በቃ ካልሰበርነው አይሆንም። መጨነቅ ያስታውቃል። በቃ ጨንቆሃል እርግጠኛ። ግጥሞችን አለማለት አንዳንድ ቦታ ይጠፋል፣ ጠፍቶ ነበር በቃ ወይ አለመሰማት እና ግራ እስኪገባን ና ምን ሁል ጊዜ አንድ መሰበር ያለበት ነገር እላለው እና ሁሌ ላቸዋለሁ ፈርተን ከምንበላ ደፍረን ልናሸንፍ ይሻላል። ስለዚህ ከፈራን በዛው ነው ነገሮች የሚሆኑት። ስለዚህ በሁለተኛ በሚቀጥሉ ዙሮች እነዚህ መጥፋት አለባቸው። መልካም እድል ለሁለታችሁ። እሺ ፍቅረማርያም ንጉሴ የመልካሙ ተበጀን በሳቅ በጨዋታ የሚል ዜማ ቆንጆ ዜማን ያመጣኸው በደንብ የታችኛውንም የድምፅ አካልና ወደ ላይ የሚወጣውንም መፈተሽ የሚቻልበት ጥሩ ለፈተና የሚሆን ዜማ ነው ይዘ መጣኸው። እንደም ሁሌ እንደሚባለው እንግዲህ ከተገናኘን ሁለተኛ ሳምንታችን ነው። ባቀረብካቸው ዜማዎች ውስጥ የምናየው ነገር አለ። ቆንጆ ቀለም ያለው ድምፅ አለ። ይሄ ዘፈን ግን በሚገባው ልክ ተፈትሿል የሚለው ላይ ጥያቄ አለኝ። ምንድን ነው አማንም አንስቶታል። የታችኛው ድምፅ በጣም ተቸግረህ ነበር የምታወጣው እና በጣም ተጨንቀህና ተቸግረህ እንደምትዘፍን ለሚያዳምጥ ሰው በጣም ይሰማ ነበርና ሌላኛው ደግሞ በምችለው ልክ የመጨረሻው ላይ ነው ያደረሰው። ሶ እንደተባለው ከታችም ብናወጣልህ አይሆንም፣ ቢወርድም ችግር አለ። ስለዚህ የዘፈን ምርጫን ጥንቃቄ ማድረግ ይጠበቅብሃል ማለት ነው። በነገር ላይ ግን በልምምድ ሬንጅህን ማስፋት ትችላለህ። ወደ ታችም በደንብ ብዙ መውረድ ትችላለህ፣ ወደ ላይም መውጣት ትችላለህ። ስለዚህ የልምምድ ማነስም የመረጥከውን ዘፈን በአግባቡ እንዳትል ስለሚያደርግ ማለት ነው። እና በዛ ምክንያት የታችኛው ድምጽ ላይ ያሉ ዜማዎች ቅኝት ላይ ችግር ነበረባቸው። ይህንን በደንብ አስብበት። አቤል ንጉሴ የወንድሙ ጅራን ደስ ይላል የሚል ዜማ ቆንጆ ዜማን ያመጣው የእውነትም ለፈተና መሆን የሚችል ነው። ቆንጆ ድምጽ አለ። እኔ የገረመኝ ቅኝት ላይ በጣም ችግር ውስጥ እያለህ ግን የዜማ ስትራክቸሩ እና ጥፋቶቹ በጣም ብዙ። የዜማው አካል ይገባሃል ማለት ዜማ አንደርስታንድ ታረጋለህ። ዜማውን አንደርስታንድ ያረከውን ግን በአንተ ድምፅ ቀጥታ በደንብ ቅኝቱን ጠብቆ መጫወት ላይ ነው ችግር ያለብህ። እሱን ለማስተካከል ግን የጉልበት ላይ በጣም መስራት አለብህ። የድምፅ አያያዝህ ከሆድህ በደንብ ጫና ያለ ስላልሆነ ብዙ የቅኝት መፍረስ የሚመጣው በሱ ነው። አማን ቅድም ያለው ወርዶ ብሃል የሚለውን ነገር እኔ ትንሽ የማልስማማው፣ ለምንድን ነው? በደንብ ይሰማል ድምጹ፣ ግን ከቀኝ ጋር በተያያዘ ነው ዋና ችግር። ደገፍ የማረግና ትንፋሽን ከሆድህ የማውጣት ነገር ብትጀምር ድምጹ ሙሉ ይሆናል። ቀኝቱም ላይ የታቹም ላይ የላዩም ላይ ትደርሳለህ። ሶ ይህንን ነገሮች በደንብ አስብበት። እርግጠኛ ለመሆን ሁሉ ነገር ያለው ቁልፉ የድምፅ አወጣጥ ላይ ነው። የምሰማው ድምፅ ትክክል መሆኑን ለራስ ደስ ሲልህ የዛ ጊዜ ሁሉ ነገር ለያንተ ኮንፊደንስ እየጨመረ ይመጣል ማለት ነው። ስለዚህ ኤክሰርሳይዝ፣ ኤክሰርሳይዝ፣ ኤክሰርሳይዝ ሁሌ ምንድን ነው። ጠንካራ የሆነውን ስጋ በደህና መንጋጋ የሚባለው ለዚህ ነው። በደንብ አድርገህ አሁንም፣ አሁንም፣ አሁንም ፕራክቲስ ማድረግ ይገባል ማለት ነው። ለሁለታችሁም መልካም እድል እመኛለሁ። እሺ ፍቅረ ማርያም ከአንተ ልጀምር። እኔ የመልካሙ ተበጀን እንግዲህ ባይናሪ ፎርም እንለው ወይም ሁለት የዜማ ክፍል። እኔ የመጣው ግን እንደ ሁለት የዜማ ክፍል አይነት ቅለት አይደለም ያለው፣ በጣም ከባድ ነው። አንደኛ ሬንጅ በጣም የሚፈትን ዜማ ነው። ከዛ ደግሞ የላኛው በጣም ሃይ ነው። ጉልበት ይፈልጋል ምናምንና እኔ በጣም የገረመኝ ነገር የላኛውን ዜማ በጣም ተደንቄ ነበር ስሰማኝ ነበረው በጣም ውብ አድርገን የተጫወትኩት የላኛውን ኦክታብ ላይ ያለውን እና ሌሎቹንም በሱ ልክ ነበር መጫወት የነበረብኝ። የሆነ ቦታ ላይ በጣም ይስማማሃል፣ ቢዩቲፉል ይሆናል። ያንተ የውበት ልኬት እዛ ጋር በደንብ ይገለጻል፣ ማስተላለፍ የፈለግከው ነገር። ከዛ የሆኑት የዜማው ክፍሎች ላይ ደግሞ ልክ አይደለም። ለምሳሌ ታችኛው የዜማ ክፍል ሬንጅ ውስጥ አልነበረም። ከሬንጅ ውጭ ነው ያለው። ከቅኝት መፍረስ አለው ድምፁ አይሰማም፣ ግጥሙ አይሰማም፣ አልተዜመም ምናምን። ሶ ከሬንጅ አንጻር ስናየው የታችኛው ያንተ ሬንጅ ክልል ውስጥ አይደለም ያለው። የላኛው ግን በጣም ፐርፌክት ነው። ይሄ ዜማ ያንተ አይደለም ማለት ነው የዜማ ምርጫ ያንተን ሬንጅ ያማከለ ያንተን የጉሩሮ ወይም የድምፅ አይነት ያማከለ ብዙ መስፈርቶች አሉት አይደለም፣ ዜማ ስንመርጥ መሆን አለበት እና የሆነውን ፓርት ቆንጆ አድርጌ ተጫወቼ የሆነውን ደግሞ ባይሆንም ችግር የለውም ይባላል፣ እንዲ አይባልም። ስለዚህ ዜማ ስትመርጥ በሁሉም ነገር ላይ ልክክ ማለት አለበት። አንተ ውስጥ እንደ ውድድር ለሰራኸው ነገር ውጤት ይሰጠሃል፣ ለጥፋቱ ውጤት ይቀነሳል አይደል? ግን ከዚህ ባለፈ ስናስበው ዜማ መረጣ ላይ ማሰብ ይኖርብሃል የሚል ሀሳብ ነው ያለኝ እና ብዙ ጥፋቶች የመጡት ያንተ የሬንጅ ክልል ውስጥ ያልሆነ የዜማ ቅርጽ ስላለው ነው እንጂ ዘፈኑ በጣም ቆንጆ ነበረ። አጫዋትህም እንዳልኩ የላኛው ፓርት አሪፍ ነበረ። ግን ጥሩ ምርጫ ነው ብዬ አላስብም እኔ አሁን ባልኩ ምክንያቶች ማለት ነው። አቤል የወንድሙ ጅራን ደስ ይላል። በጣም ከባድ ዜማ ነው። በነገር ላይ የምትመርጣቸው ዜማዎች በጣም የሚገራርሙ ናቸው። ዜማ አረዳድ ላይ ወይም የትኛው ዜማ ነው በጣም ሊፈትን የሚችለው ምናምን የሙዚቃ ምርጫ ላይ በጣም አሪፍ ነህ ማለት ነው። ግን የተመረጡት ዜማዎች በልካቸው መዚም አለባቸው፣ በሚፈልጉት ደረጃ ልክ ማለት ነው። ብዙ ሀሳብ ስለተነሳ እኔም የጉልበቱ ነገር ጋር መሰራት አለበት ብዬ ነው የማስበው። ከቅኝት ጋር በተያያዘም እንደዚሁ አሁን ባንዱ በጣም በልጦሃል። በልክ ነው የጮቶ የነበሩት ግሩቡ በጣም በልጦ ተውጠሃል። አንተ ድምፃዊ ነህና ከፊት ነው መምጣት ያለብህ ቀደም መሰማት ያለብህ ከፊት ሶ አንድ የሆነበት ምክንያት የጉልበት ነው። ያ ደግሞ አንድ የሚስተካከልበት ምክንያት እኔም ኪ ወርዶ ባህል ግማሽ ወይም አንድ ሙሉ ብትወጣ የሚል ሀሳብ አለኝ። ወደ ላይ ብዙ የመሄድ ጭንቀት ያለብህ አይመስለኝም። ውሳኔ ስትወስን ብዙ ነገሮችን አመዛዝነህ ነው እዚ ጋር መስፈን እችላለሁ ና የሚለውን እና አንተ ጋም ጥሩ ምርጫ ነው ብዬ አላስብም እኔ ሁለታችሁም ጋር የሙዚቃ ምርጫው ላይ ነው ችግር ያለብኝ ማለት። ቆንጆ ሙዚቃ ስለሆነ እኮ መወዳደሪያ ነው ማለት አይደለም። ቆንጆ ምርጫ የሚባለው ለእናንተ ፊት ሲያደርግ ነው። እሱን ማሰብ አለባቸው። ጉድ ላክ። እናመሰግናለን።